ማለት ቆይ እኔ ማንን ልመድ ቆይ ሩታ እርግጠኛ ነሽ ማለት ያ ነጭ ቅማል መጥቶ በርዞሽ እንዳይሆን መልዞሽ እንዳይሆን ያ ነጭ ቅማል ነጭ እባብ ማለት ነው ያለ ልጅ አለ በመካከላችሁ ላይ ሩታዬ እርግጠኛ ነሽ ወይ ሩታዬ ይሄ ነገር እውነት አብርሽ ካደረገው ማለት ነው እውነት ሄርሚላስ ገዝታ ለአብርሽ ሰጣው ከሆነ ማለት ነው። አብርሽ ደግሞ ልክ እንደ ራሱ አምጥቶ ስጦታ እየሰጠሽ ከሆነ ማለት ነው። እኔ አልፋታው ሩታ፣ እኔ አልፋታውም። ነገር ግን እስኪ ግራ ቀኝሽን ዞር ብለሽ ማን ነው ይሄን መረጃ አምጥቶ የሰጠሽ? እኔ ባዚህ ዛሬ አሁን አብርሽን ብረግጠው በጣም ብዙ እይታ አገኛለሁ፣ ግን አላስመስልም። ሩታ ከማን ነው ይሄን መረጃ የሰማሹ? ምን አይነት ሰው ነው ይሄንን መረጃ አምጥቶ የነገረሽ? ምክንያቱም በዙሪያችው ጠላት አለ አደለ እንዴ? እኔ ከሴፍ ጋር ለማጣላት ብዙ ሰው ብዙ ነገር አድርጓል። ከአብሳላት ከአብሳላት ጋር ከልጄ ከአባቷ ጋር እንድንለያይ ብዙ ጥረቶች ተደርገዋል ማለት ነው። ነገር ግን እኔ ብዙ ጊዜ የሰው ወሬ አልሰማም ነበር። ያ ማለት እሱ ጥፋት እያጠፋ ዝም እለዋለሁ ማለት አይደለም። ግን አብሳላት ለአብሳላት ስል የምጋፈጠው ነገሮች ነበሩ ለአብሳላት ለአብሳላት ስል እሱም ያደርጋቸውን ስህተቶች እያየው ባላየ አልፍ ነበረ ማለት ነው። እና ሴፍም ያ ትዕግስቴ እንትን ብሎት ያ ትዕግስቴ ማለት በቃ ያ ትዕግስቴ ይከታተለኛል ትና ቅድም ጊዜ ሳወራችሁ ማለት ነው። ሴፍም ያንን ትዕግስቴን እስካሁን ድረስ ይወደዋል ማለት ምን ልበላችሁ፣ አደረገውም አላደረገውም፣ ሴፍም ላይ ጥሎች ተጥሎበት ይሁን አይታወቅም። ግን እኔ ማንንም አላምንም ነበር ሴፍ እና እኔ የምንጨቃጨቀው እኔ ባየሁት በአይኔ ነገር ነው። ሴፍ እና እኔ ማለት ለምንድነው የኔን መሳሌ ያመጣውልሽ ማለት ብዙ ነገር እንባላለን። ትዳራችንን ለማሳጣት ብዙ ሰው ብዙ ነገር ይላል። ሩታ ላንቺ መኪና አምጥቶ ነው ይገዛልሽ አይደለ? ከዛም በኋላ ደግሞ የ400ሺ ወርቅ ገዛ። ይሄንን ደግሞ ያቃጠላቸው ሰዎች አሉ። ለምሳሌ በጓደኞቻቸው ብሩኬና አቤል እናንተ ፕሮግራም ላይ አልተገኙም። እዛ ውሹ የሚሰፈር ነበሩ ያሉት ማለት ነው። አሁንም ይሄን ወሬ አምጥቶ የሚነግሩሽ እነሱ ከሆነ እመኘኝ ለትዳርሽ እንድትፋች የሚያደርጉት ጥረት ነው። እሱም በፍጹም እንዳታምኝ የሚያደርጉሽ ነገር ነው። ገባሻ? እንዴት ነው ሄርሜላ ለአንቺ ወርቅ ገዝታ ምትልክልሽ በምን ሂሳብ ነው? ቆይ ሄርሜላ የአራት መቶ ሺህ ብር ወርቅ ገዝታ ለአንቺ በምን ሂሳብ ነው ምትልክልሽ የሞ ወይስ እንዴት ነው? ወይስ እኔ ብዙ ነገር ነው እያሰብኩ ያለሁት በዚህ ወርቅ፣ እሷን በቃ እንትን እያሉ ብዙ ነገር አሰብኩኝ። ቤተሰብ የምሬ ነው ምላችሁ በዚህ ወርቅ አላረለ እሷን እያታለሉ እያሰመጡ ቀስ አድርገው ጨዋታ ሊጫወቱ ነው ላለሁኝ። አብርሽ ደግሞ እግዚአብሔርን ብሎ ማለ። እንግዲህ ሰው በውሸት እግዚአብሔርን ማለት የለበትም። እግዚአብሔር ማለት እኛ ኦርቶዶክሶች ወይም ደግሞ የጴንጤ ሃይማኖቶች አምላካችን ብለን ነው ምናምነው እግዚአብሔርን ማለት ነው። ስለዚህ ምንም ነገር ዋሹ፣ ምንም ነገር እኔ በራሴ ሲጀምር ማላ አልወድም፣ እኔ በራሴ ማለት ነው። ግን ደግሞ የምምልም ከሆነ የአምላኬን ስም አልጠቅስም። በእውነት በውሸት በፍፁም አልምልም። በእውነት ራሱ ለማስረዳት እውነት ብዬ ነው የምለው እንጂ እግዚአብሔርን ብዬ ፈጣሪን ስም አልጠቅስም ማለት ነው። ምን ልላችሁ ነው? ሁሉም በየሃይማኖቱ ምንም እንኳን ኃጢአተኛ ቢሆን፣ ምንም እንኳን እንትን ቢሆን ማለት ነው፣ በየሃይማኖቱ የማይምላቸው መማል የሌለበት ነገሮችን አሉ ብዬ አስባለሁ። ገባችኋል? ስለዚህ ሩታዬ እየማለልሽ ነው። እስኪ አንድ ድል ስጪ ሌላ ቻንሶችን። እኔ እኔ ዛሬ ዛሬ ማለት ነው አብርሽን ብረግጠው አውቃለሁኝ በቃ ብዙ ሰዎች እንትን ይቀበሉኛል የኔን ሀሳብ ነገር ግን ሩታ ጋ ትንሽ ስተት አለ ብዬ አስባለሁ። ምን ልላችሁ ነው? እኛ ሴቶች ብዙ ጊዜ እኔ አሁን ለምሳሌ በባለቤቴ አድርጌ ልንገራችሁ። ለምሳሌ ሴፍ እንደዚህ ነው፣ ሴፍ እንደዚህ ነው ብለው ይመጡና ይነግሩኛል የሆነ ነገሬ የነገሩኝን ነገር እቀበላለሁ፣ የሆነ ነገሬ ደግሞ አይቀበልም። ከዛ ራሴ ከዛ ከተነገረኝ ሀሳብ ጋር እጣላለሁ ማለት ነው። ምን ልላችሁ ነው? ማንም ሰው አይሰማም እንኳን ብንል የምንሰማው ፓርት አለ። ሀዲቃ ሄጄ ነፋስ ነው ጸጉሬ እንደዚህ ጭርጭርጭር አደረገው ማለት ነው። እና ማንም ሰው ማንም ሰው አንሰማም ብንል እንኳን እንሰማለን፣ ነገር ግን ወደ ውሳኔያችን ደግሞ ስንሄድ የሰማነውን ነገር አንወስንም። አእምሯችንን አብሰልስዬ፣ እኔ በራሴ ማለት ነው፣ አብሰልስዬ ነው መወስነው። ምን ልልሽ ነው ሩታዬ፣ እባክሽን ያነጭ ቅማል መጥቶ የሚነግርሽ ከሆነ የአብርሹ ውድቀት የሚሰማ ነው። ያንቺን ትዳር፣ የሱን ትዳር መበጥበጥ የሚፈልግ ሰው ነው። ትላንትና በደስታሽ ቀን አልተገኘም። ያም ደግሞ የሆነ የፀጉር ቅም አለ ቡራ የሚባለው መቶ ከተናገርሽ ወይም እነሱ ሰው ልከውልሽ ከሆነ እመኝኝ እነሱ ውሸታሞች ናቸው። አሁንም ቢሆን ነገ ትክክለኛው ስለወርቁ ትክክለኛው መረጃ እኛም እንፈልጋለን። አንቺም ደግሞ በስነስርዓት ያለውን መረጃ ማን እንዳለሽ፣ ማን ይህን ሀሳብ እንዳቀረበልሽ አጋልጩ ማለት ነው እና ሩታዬ ለአንቺ በዚ ከዚህ በላይ ይገባሻል። ይህንን ነገር ደግሞ አንቺ ብለሽ አልኩ ብለሻል እኮ እኔ ለራሴ ከዚህ በላይ ለራሴ ማድረግ እችላለሁ። ነገር ግን በከሷ ምንም አይነት ስጦታ አልፈልግም፣ ምክንያቱም እኔ ለራሴ ከዚህ በላይ መሆን ስለምችል ነው ያልሽው። እናውቃለን እኛ ደግሞ ወርቅ ግዛላት ው- ብለን የጮህ ነው። ከሱ በዚሁ ስጦታ የትንሽ የምትልቅም ስጦታ ስጦታ ነው፣ ግን ከሱ የሆነ ነገር ሲሰጥሽ የሆነ በቃ ልብሽ የሆነ ነገር ያስባል ብለን ስላሰብን ነው በዚሁ ስጦታ ሰርፕራይዝ ማድረግ ቂምን ያስረሳል፣ ቅሬታን ያስጠፋል፣ ያንን ይቅርታን ይፈጥራል። ያንን አስበን ነው እኛ ነን የወርቅ ያለ ብለን እየጮህንበት ማለት ነው። እና ምን ነው ሄርሜላ፣ በምን መንገድ ነው ለአንቺ ወርቅ አምጥታ? ኢቨን የወለድሽ ቀን ራሱ እኮ ጁስ ነው ይዛልሽ የመጣችው፣ ባለመቶ ሀያ ብር ባለመቶ ብር እና ባለመቶ ሀምሳ ብር ሚሪንዳና ባለመቶ ብር ጁስ ነው ይዛልሽ የመጣችው ማለት ነው። ስለዚህ በምን ሂሳብ ነው ሰው ምን ቤት ናትና ነው ለአንቺ ወርቅ የ400 ሺህ ብር ወርቅ ይዛልሽ ምትመጣው? ለምን እስኪ ይሄንን እናንተም እስኪ ፈረዱ። እናንተ እኔ ማለት ነው ቪዲዮ መሆኑን ነው ያየሁት፣ ግማሽ ግማሽ አዳምጭ። አይደለም ግን ሩታጋ አምጥቶ የነገራት ሰው የሆነ ችግር ያለበት ሰው ነው ብዬ ነው ማስበው። እሱም ደግሞ ስለማለ በራሴ ሀሳብ ነው እንግዲህ። እኔ በውሸትም ሆነ በእውነት አልምልም ምምል እንኳን ከሆነ በጣም እውነት የሆነ ነገር እና በፍጹም ያ ሰው አላምንሽም ላለኝ ሰው ነው የምምለው ማለት ነው። እና እንግዲህ እኔ ደግሞ በዚ ይምላሉ፣ ማርያምን ሲሉ ሰምቻቸዋለሁ በውሸት ማለት ነው እነሱ ማለት ነው። ግን ያው እነሱ ጴንጤ ስለሆኑ ማርያምን ብለው ቢምሉ እኔም አላምናቸውም። ሲጀምርም ማርያም ለነሱ ምንም አይደለችም ማለት ነው ገባችኋል? እና በአጠቃላይ ግን እግዚአብሔርን ብሎ ደግሞ ሲምል እኔ የሆነ ነገር እየተረዳሁት መስሎኛል ይመስለኛል። እና እውነት ግን ከሆነ ከአንቺ በላይ እኛ ሂሳብ እናወራረደዋለን። አንድ ነገር አታስቢ። አንቺ ጀግና ነሽ። አንቺ በምንም ነገር የማትታለይ ልጅ ነሽ። ደግሞ ጉድ እናንተ የመኪናውም ደግሞ መኪናውም ደግሞ ነገ ጉድ ይዞ እንዳይመጣ ደግሞ ለእኔ እኮ የሚመጣልኝ መረጃዎች እንደው እስማርት የሆኑ መረጃዎች ዛሬ ደግሞ ሊብረው በሌላ ሰው ነው ምናምን ተብሏል። ጉድ ነው፣ ጉድ ነው። አብሾር አብርሽ እውነት አድርገው ከሆነኛ እንጎለጎላለን እንወጣለን እንዳታስብሽ።